ሆነ ገረድነሽ ይለኛል ስሜን አሳንሶ አሁን ገረድ ነኝ ኩሩ ሰራተኛ። ከራስ ያልፌ ለሰው የማበራ አሉ እንጂ እንዳንተ የሚር መጠመጡ በየቪዲዮ ስር መርዝን የሚረጩ ሊቀጥረኝ ይችላል አብርሽ በገንዘቡ። ነገር ግን እመነኝ እበልጣለሁ ከሱ ዝሙትን አስ ተምሬ ከማመጣው ዶላር ገንዘቤን በላቤ የማገኘው ይበልጣል። ሰማይ ልንገር፣ አንተ ስራ ፈቱ በየኮሜንት ስር መርመር መጥ አቆመ። ዛሬውኑ ተነስ ለስራ ለለውጡ ያለ በለዚያማ ስራ ሁሉ ከንቱ። አብርሽ አያቅህም ከነ መፈጠር፣ እኔም አላቅህም ከነ መፈጠር። ማሽቃበጥን ትተህ ቁም ኑር ስለ ራስህ። አንተም ትደክማለህ። በየኮሜንቱ ስር ማሽቃበጥህን ትቀጥለዋለህ። በጎቼ እያለ አብርሽም ይመነዝረዋል ዶላሩ በየአይነት። እኔም አንተ ገረድ ስትለኝ እቆጥራለሁ ዶላሬን። አንተ ብቻ ቀረ፣ እኛ ስንሄድ ስንሄድ ተገትረ ቀረ። አንተ ባለህበት አው ሳምሪ አትኮምቺ ማለት አትግጠሚ። በቃ ገጠምኩት ገጠምኩት። ምክንያቱም እንደዚህ አንዳንድ የአንተ ቤጤ ሽልጥልጦች ሲመጡ፣ ያለችን ጥበብ የጠራችን እውቀት ወልገድ ወልገድ አድርገን ገጥመን እናመጣለን። አንተ ደግሞ አስተካክለ ገጥመ ገጣጥመ ተሰማዋለሁ። ሹ ምሽክላ ማሽ ምሽክላ የእውነት ነው ምልክ ከእንዳንተ አይነት ከእርምጥምጦቹ ማለት ነው። ስምህ የወንድ ስለሆነ ሴትም ከሆንሽ ከአንቺ አይነቷ እርምጥምጦች የኛ እ የኛ ቁጭ ብሎ ቪዲዮ እየሰሩ ቪዲዮ መገረድ ይበልጣል ማሬ። ይሄን ያንቺ ራዙ አንተ ራሱ ገረድ ነክ ይቀርን የስራ አይነታችን የለያይ። ይቀርን ወይኔ ወይኔ ይቅር በሉኝ፣ አንዳንድ አንድ ምርምርቶች ሲመጡ ማለት ነው። እኛ ከሰላምታ ይችኛዋን ነገር ስለምናስቀድመው ይቅር በሉኝ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሪ ቤስቶች ናቸው ናችሁ፣ እንዴት እንደናናችሁ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄ ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ

እና ውዶቼ አዛን ሲል ድንገት ዘግቼው ነው ሚዩት አድርጌው ነው አቁሜ የነበረ ምን ላይ እንደሆንኩ ባላቅም ብቻ በድጋሚ ሰላም ልበላችሁ። ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመደዋል የምትገኙ ኢትዮጵያ እንዲሁም ኤርትራውያን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። እናንተ በያላችሁበት ሰላምና ፍቅር ጤና እንደምትሆኑ ተስፋ እያደረጉኝ ይህም ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየቀብስ የተለመደ ሀሳብ አሴታችሁ በኮሜንት እንዲሰጡኝ እያልኩኝ እንግዲህ ዛሬ በጣም ከረጅም ጊዜ በኋላ በቪዲዮ ብዙም እየወጡ አይደለም፣ ጊዜ ስለሌለኝ እንጂ እኔ በራሴ ማፍር ሰውኛ አይደለም። እናም በማዕረግ ልብሴ ወደ እናንተ የመጣሁት አንድ ደነዝ ዶለዝ ድንጋይ የሆነ ሰው እዚህ ጋር ኮሜንት ስለጻፈልኝ እና ና አብርሻንቺን ገረዳ አድርጎ ይቀጥርሻል ላላይ ነገር ማብራሪያ ልሰጠው ነው ምክንያቱም ትናንትና ከሄርሞላ ጋር ሲሞላፈጥ በነበረው እና ሩታ ደግሞ በደረሳት ደብዳቤ ካገሌ ሊወጣ አንዱ በነበረው ቪዲዮ ሰርች ነበረ እና አሁንም ቢሆን አብርሽ ጥርግ በል እኔ ሴት ነኝ። ኦኬ፣ ሴት ስሆን ግን ከተበደደ ሴት እንጂ እንደዚሽ ጋለሞታ ከምትንዘላዘል ሴት ጎን ወይም ደግሞ ትዳሩን ትቶ ከሚንዘላዘል ወንድ ልሆን ልቆም እንደማልችል ማሰብ አለባቸው። ምክንያቱም የተከበርኩ ሰው ነኝ። ባለጌ ባለጌ ነው ኦኬ ባለጌ ባለጌ ነው። ስለዚህ አንተ በመሀል ቤት እኔና እንደውም እኔና ብርሽ እንተዋወቃለን። አንተ እንደውም እንዲ ዝብር ምታሽቀብጠው እንዲህ አይነቶቹ አብጉዎቹ ማለት ነው ወይ አቋም ያለውን እውነት እውነት እንኳን ይዛችሁ የምትጓዙ አይደላችሁም እናንተ ማለት ነው። እኔ ይህንን ነገር አሁን እየደገፋችሁ ያላችሁ ሰዎች ራሳችሁን ብታስመረምሩ ጥሩ ነው። ምክንያቱም ጤና ጤናችሁ ስለሚያጠራጥረኝ እኔ የፈለገ ተአምር ቢሆን በዚህ ልክ የዝሙት ቪዲዮ ላበረታታ አልችልም አልችልም። ስለዚህ ደግሞ አብርሽ እንደዚህ የዝሙት ቪዲዮ አስተምሮ ሰርቶ አመቶ ገንዘብ ከሚቀጥረኝ ይልቅ እኔ የአረብ ሀገሯ ገረድ ሴት ኩሩ ነኝ ይበልጠዋለሁ፣ ማለት ነው። ገባህ? ይነገራልና ልክልክል ዛሬ እንደዚህ ቋቅ ብሎ ነው የምትወጣው እዚህ ቤት ከገባህ። ምናልባት እንደ ሌሎች አፋችን ከፍተና አንሳደብም እንጂ ከሚበቃ እንነግራለን። በነገራችን ላይ ዚጋ ዝም ብዬ የሆነ ያለቀ ነገር ለገንዘቤ ልነግራት ገንዘቤን ታቋታላቸው ለእሷ ልነግራት ጽፌው ነው። ምንድን ነው እንዳትሉ ዜና ስሪ እንደስላችሁ ማለት ነው። እና አሁንም ቢሆን ሩቷ ከአቋምሽ ነቅነቅ እንዳትይ አለቀ። እኔ እዚህ ጋር ጨዋታው ድራማ ሆነ አልሆነ አይደለም፣ ግን በድራማ ውስጥ በጣም ብዙ የሚያስጠሉ ነገሮች አሉት እያልን ነው። ሁላችንም ሀሳብ እየሰጠን ሞ እየሰራ ነው ያለ ነው። የፈለገ ድራማ ቢሆን ይች ጋለሞታ የምታደረገው ነገር ግን ድራማ እንዳልሆነ ከወዲሁ እነግራቸዋለሁ። ምክንያቱም በጣም ነው የሚያስጠላው ከልክ አንዳንዴ ከዚህ በፊት እኮ አብርሽ በጣም ብዙ ሰው ይዞ መጥቷል እኮ አይደለ? ብዙ ሴቶች እናቃለን፣ ግን ሲመጡ የሆነ ስቴፕ ድረስ ሰርተው ውልቅ ነው የሚሉት። እንደዚች እንዴ እጁን እንኳን ሊያለቅቃት ሲፈልግ እኮ እንደዚህ እያልችኩ በግድ ምት ይሰውናት እና እንዳንተ አይነት ቀፎ ጭንቅላት ተሰብስቦ ይደግፋታል ማለት ነው። አንተ ንፍጣም፣ ንፍጣም እንዴት ሆኜ ነው ከዚህ ጎን እንድቆም የጠበቀው? ከአብርሽ ጎን ሆኜ እንድኑር ሀኛኛኛ ልልለት የጠበቀዋል? ልልለትም ወደ ማንነቱ ሲመለስ እንደ ድሮ ደግፈዋለሁ፣ አራት ነጥብ። ከዛ ውጭ ግን እዛው አንተ ተግባማ አንተ ተሽለጥለጥ ገባ። ሳምሪ ዛሬ ምን ሆናለው ነው የምትሉታ። ምክንያቱም እንደዚህ ተናግራችሁን አታውቁም። ምክንያቱም አንዳንዶቹ ገረድ ሲሉን እኛን ያሳነሱን የሆነ ዝቅ ያደረጉ ምናምን ነው የሚመስላችሁ። ሀቢቢ ዝቅ ማለት የለም ገረድ ሲባል ኩርት እምልበት ነው። ምክንያቱም እንዳንተ ስራ ፈት ስላልሆንኩኝ ሰው ሳያቀኝ ለማያቀኝ ስለማላሽቃብጥ በማቀው ልክ እንጂ በማላቀው ልክ ስለማላሽካብጥ ባየውጥ እውነት ልክ ስለምጋፈጥ። አዎ ከሩታ ጎን እኔ ምን አባት አመጣለ። አባትን አታሰድበኝ፣ አመዳም ሁላ ማለት ነው። አታሰድብኝ። ሰው እኔ እኔ ጨዋ ነኝ፣ ግን አንዳንዶች መታችሁ እንደዚህ መስመር ስስቱና የሆነ በቃ ኝኝኝኝ ስትሉ ይነገራችኋል። አዎ ቤት የመከስኮን ድረስ ቤት ካልመጣሁብኝ አይደለም እስከመጣ ድረስ ቤት ለእንግዳ ቤት ለእንግዳ ይነገርሃል። ምን ችግር አለው? እቺ ጋለሞታ እንግዲህ ትናንትና ሩታ ቤት ከትናንት ጋር የተለቀቀውን አይታችኋል፣ ቪዲዮ እንትኑ ደርሷት፣ ፎቶ እያየች ሩታ ለምን ማስመሰል አስፈለገ ብላ ቪዲዮ ሰራች። እኔም በእሱ ሀሳብ ሰጥቻታለሁ። ዛሬም ነገ ምደግፈታል። ምን ታመጣለህ? ትናንትና ደግሞ እቺ ጋለሞታ አልፋ ተርፋ ይዛው ሌላ ሀገር ልትሄድ። ስሚ፣ እንደዚህ እንደዚህ ዋጋ የከፈልሽለት ሰው ማለት ነው ነገር ጥሩ ነው እመኝ እኔ እኔ ማለት ነው። ወየ ወየ ወየ እያልሽ መጣሽ ትነፋጠጭኛ ጋር እኛ ደግሞ ሶፍት እና ማሐረብ በተራችን እናቀብልሻለን። ወይም ደግሞ አንቺም እንደ ልማድሽ የሰው ባል መንጠቅ ነው ስራሽ። ደግሞ ሌላ ሲያምርሽ ሄደሽ ሌላ ባል ትነጥቂያለሽ። ይሄ ነው ሌላ ምን አስ ምን አስተማሩ ሌላ እስኪ ንገረኝ። አንተ ደነሰውዬ ማለት ነው እዚህ ጋር ኮሜንቱን ነጻፍልኝ። ይሄን ኮሜንት ለጻፍኮ ሰው አድርሱልኝ። ከነ መፈጠር እኳ ያቀማብሽ ከነ መፈጠር ልቃሚ ወይ ከነ መፈጠርሽ በወንድ ስም አድርገሽ ኮ የወንድ ስም ስለሆነ ብዬ ነው በወንድ እየሰራው ያለው ሴትም ከሆን በየኮሜንቱ እየተመጠ ላ ቁሙ። አንዳንዴ ለእውነት ቁሙ እንዴ! እኛ እኮ ከዚህ በፊት ብዙ ድራማ ሲሰራኩት ቪዲዮውን እያየን እንደ ቪዲዮ ሀሳብ ስንሰጥ ከርመናል። ግን ወጣ ሲል ወጥ ሲረግጡ ደግሞ እውነት እውነቷን ነጭ ነጭ የተነጋገር እንሄዳለን። ምናልባት አብርሽ ይሄን ሰርቶ በሚሊዮን የሚቆጠር ብር ሊያፍስ ይችላል። ግን የህሊና ሰላም አይሰጠውም። እውነቱን ስነግር ምክንያቱም ትክክለኛ ቪዲዮ እንዳልሰራ እሱም እኮ ይገባዋል ያውቀዋል። ጭንቅላት እኮ አለው። በቃ ባላየ ባልሰማ ጆሮ ወዳባልበስ እያለ እንጂ ማለት ነው ገባ እኔ ደግሞ ሂጂ ውጪ ግቢ ተኝ ቢ ጠጪ ተብዬ ያመጣኋት አርባና ሰላሳ አምስት ሀምሳ ሺ ብር ማር ናት። ማር ይቅጠራ ቤቱን አጽድቼ እንደዚህ ግን የተግማማ ቤት አልገባም። የችግሩ እቺ እንደዚህ አይነት ሴት ባለችበት ቤት አሁን ቢሆን ማለት ነው ቀስ ብዬ ገጫታ አለው አሁን እሱ ሰራተኛ አድርጎ ቢቀጥረኝ እሱ ቤት ውርደት አይደለም። ግን እንደዚህ አይነት ልክስክስ አላስተናግድም። ከባ ባገኘውት ነገር ጠራርጌ ከቤት አስወጣለታሉ፣ ይተነፍሳል። ይሄ ነው የሚሆነው እንጂ ቢቀጥረኝ አያሳፍርም። ዋናው ነገር ጉልበት ኖሮ፣ የስራ ፍላጎት ኖሮ መስራት። አንተም አለህ የሴት ብር የምትበላ ጡረተኛ ሁላ ማለት ነው። ደና ነገር እንደሰራ የሆነ በቃ ጀብዱ እንደሰራ እኮ ነው እያደረጋችሁ ያላችሁት ዝሙት በአደባባይ እያስተማረ ጀብዱ በቃ ጥሩ ነገር ነው ምናምን ብላችሁ መደገፍ፣ ታቡ እንጂ እምነታችሁሉ ደፋችሁ ሰላም ናችሁ። ሰላምማ አይደላችሁ። ምን ሰላም አለ? እንደእናንተ አይነት ልቃሜና ልቅምቅም ተጠራቅሞ ነው ሀገራችንን እያጠፋ ያለው ቃሚውላ። ደግሞ የሚገርመኝ ጋይስ፣ የሚገርመኝ ይቺ ሻንጣ አብር ሸረተውም እንዲቢያን ሲሄን ሁሉ ዶላር እየበላሽ አንጧን እንኳን ቀይራት። እውነቴን ነው ምነግር እንደ ፈረደባት ተሰቃየች እኮ አሜሪካም ስትሄድ ይችው ሻንጣ፣ ዱባይም ስትመጣ ይችው ሻንጣ። ሽው ሀለ ቀየር አድርጋት ምንድን ነው? ለነገሩ ልክ ነህ አዎ። የኔም ዩኒፎርም እንኳን ተቀ የኔ እንኳን ያው በሰው ቁጥጥር ስሱሉ እንቁሮ ማሚ ገንዘብ ስትገዛልኝ ነው ምቀይራት። እኔ ለራሴ በግድ ነው የማወራው ይዞኛል፣ ጉንፋኑ ማለት ምን ይሰማል ኦኬ የገባ ይመስለኛል። በደነዝ ባለኮሜንቱ ደነዞች አትጠራቀሙ። ቤቴ ውጡ። አስር ገሰስ ምናምን ቤታችን አያስተናግድም። ቁልጭ ንጥር ፍክት ያለ ደጋፊ ነው የሚያስፈልገን። ና እንጻፍ፣ ኧረ ና እንጻፍ። እንዲህ ቪዲዮ እሰራባለሁ። ና እንጂ እንጂ። ይባረክ። አዎ የሩታ እህቶች ላይክ አርጉ፣ ላይክ አርጉ። መቼም ቢሆን እኔ በእንደዚህ አይነት መንገድ ከሩታ ወደኋላ ልል አልችልም። አራት ነጥብ። ምክንያቱም ተዳሯን እሱ አይደለች እያሳጣች ያለችው እሱ ነው እያሳጠ ያለው። ይሄ ነጭ ነጯን የምንነጋገረው ነገር ላይ ሼር ሰብስክራይብ አድርጎ ለማንኛውም ቪዲዮ እንዳይረዝምባችሁ በሌላ ቪዲዮ እስከምንላይ ድረስ ማለት ወዳችኋለሁ። ባይ ባይ።